የመጽሐፍ ቅዱስ ትረካ ኦሪት ዘፀአት ምዕራፍ አስራ አራት ላይክ በማድረግ ጀምሩት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶልና በባህር መካከል በበዓል ዛፎንም ፊትለፊት ባለው በፊሃ ሂሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱም አጠገብ በባህር ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ ምድረ ምድረበዳ ዘጋቻቸው ይላል እኔም የፈርዖንን ልብ አጸናለሁ፤ እርሱም ያባርራቸዋል፤ በፈርዖንና በሰራዊቱ ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆነው ያውቃሉ። እነርሱም እንዲሁ አደረጉ። ህዝቡም እንደኮበለሉ ለግብፅ ንጉሥ ነገሩት። የፈርዖንም የባሪያዎቹም ልብ በህዝቡ ላይ ተለወጠና እንዳይገዛልን እስራኤልን የለቀቅ ነው ምን አድርገናል አሉ። ሰረገላውንም አሰናዳ፣ ህዝቡንም ከእርሱ ጋር ወሰደ። ስድስት መቶ የተመረጡ ሰረገሎችንም የግብጽ ፈረሶችን ሁሉ በእያንዳንዱም ላይ ሰረገላ ሁሉ ላይ ሶስተኞችን ወሰደ። እግዚአብሔርም የግብፅ ንጉስ የፈርዖን ልብ አጸና። እርሱም የእስራኤል ልጆች አሳደደ። የእስራኤል ልጆችም ከፍ ባለች እጅ ወጡ። ግብፃውያንም የፈርዖንን ፈረሶች፣ ሰረገሎች፣ ፈረሰኞችም ሰራዊቱም ሁሉ አሳደዷቸው በባህሩ ዳር በበዓል ዛፎን ፊት ለፊት ባለው በፊሃ ሂሮት አጠገብ ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበርና የእስራኤል ልጆች እጅግ ፈሩ፤ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን? ከግብፅ ታወጣን ዘንድ ይህን ያደረገህብን ምንድር ነው? በምድረ በዳ ከምንሞት ብንገዛላቸው ይሻለናል። ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህን ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምትወያቸው ግብፃውያንን ለዘላለም አታያዋቸው። የምናቁሙ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ፣ አላቸው። እግዚአብሔርም ሙሴን አለው፦ ለምን ትጮኸብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህንም በበትሩ ላይ ዘርጋ፣ ክፈለውም። የእስራኤል ልጆችን በባሕሩ ውስጥ በየብሱ ያልፋሉ። እነሆ እኔ ግን የግብፃውያንን ልብ አጸናለሁ በኋላቸውም ይገባሉ። በፈርዖንና በሰራዊቱም ሁሉ በሰረገሎቹም በፈረሰኞቹም ላይ ክብር አገኛለሁ። ግብፃውያንንም በፈርዖንና በሰረገሎቹ በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆነው ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ፤ በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያም ደመናና ጨለማ ነበረ። በዚያም በኩል ግን ሌሊቱን አበራ። ሌሊቱም ሁሉ እርስ በርሳቸው አልተቃረቡም። ሙሴም በባሕሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባሕሩን አስወገደ፣ ባሕሩንም አደረቀው። ውኃውም ተከፈለ። የእስራኤል ልጆችም በባሕሩ መካከል በየብሱ ገቡ። ውኃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ግብፃውያንም የፈርዖን ፈረሶችን፣ ሰረገሎችን፣ ፈረሰኞችን ሁሉ እያሳደዱ በኋላቸው ወደ ባህር መካከል ገቡ። ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ፤ የግብፃውያንም ሰራዊት አወከ፤ የሰረገሎቹንም መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም፣ እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሻሉ። እግዚአብሔር ሙሴን እጅህን በባህሩ ላይ ዘርጋ ውሃውንም በግብፃውያን ላይና በሰረገሎቻቸው ላይ በፈረሶቻቸውም ላይ ይመለስ አለው። ሙሴም እጁን በባህሩ ላይ ዘረጋ፣ ባህሩም ማለዳ ወደ መፍሰሱ ተመለሰ። ግብፃውያንም ከእርሱ ሸሹ፣ እግዚአብሔር ግብፃውያንም በባህሩ መካከል ጣላቸው። ውሃውም ተመልሶ በኋላቸው ወደ ባህር የገቡትን ሰረገሎች ፈረሰኞችንም የፈርዖን ሰራዊት ሁሉ ከደነ፤ ከነርሱስ አንድስ እንኳን አልቀረም። የእስራኤል ልጆች ግን በባህር ውስጥ በየብሱ ሄዱ፤ ውኆችም በቀኛቸውና በግራቸው እንደ ግድግዳ ሆኑላቸው። እግዚአብሔርም በዚያ ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ፤ እስራኤልም የግብፃውያንን ሬሳ በባህር ዳር አዩ። እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ፥ ሕዝቡም እግዚአብሔርን ፈሩ፥ በእግዚአብሔርም በባሪያው በሙሴ አመኑ። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸርሰንብጡ